በቤተክርስቲያናችን በቅዱስ ያሬድ አስተምሮ መሰረት ገብር ኄር የሚባለው ሳምንት ላይ ነው ያለነው። ዛሬ እመቤታችንም ወራዊ የእመቤታችን ባለው። እንግዲህ መቼም አምላካችን እግዚአብሔር ወዶና ፈቅዶ ወደዚህ ቦታ መጠናት መምጣታችን መልካም ነው። በረከት የሚያሰጥነው ሰውስ የሚያሰጥነው ሌናችን የሚረጋጋበት ከእግዚአብሔር ጋር የምንገናኝበት ሰው ከሚወደው ከሚያፈቅረው ዘመዱ ጋር ሲገናኝ እጅግ ደስ እንደሚለው የበለጠ ደግሞ ከእግዚአብሔር ጋር ከቅዱሳን ጋር ይልቁንም ደግሞ እማምላክ ወላዲተ አምላክ ከእመቤታችን ጋር ሲገናኝ ምን ያህል ደስታ እንደሚሰማው ይታወቃል፣ ለሚያምኑት ሁሉ ማለት ነው። እና ይሄ ከእግዚአብሔር ጋር መገናኘት የችግራችን ሁሉ ቁልፍ መፍቻ ነውና ብንታመም፣ የምንፈወስበት፣ ብንደክም፣ የምንበረታበት፣ ብንሮጥ፣ የምንቀድምበት፣ ብንታገል፣ የምናሸንፍበት ሕይወታችን ይህ ነውና እንግዲህ ዓለሙ ጨለማ ዓለም ነበርና ዓለሙ በክህደት ይኖር ነበርና ዓለሙ በጥፋት ይኖር ነበርና ያንን ሁሉ ነገር የቀየረችለት ያለ አለምን ነገር የቀየረች እናታችን ቅድስት ድንግል ማርያም ነው። አሁን ዛሬ ገብርኤል ብለን ማክበር የጀመርነው ከመቤታችን ከቅድስት ድንግል ማርያም ወዲህ ነው። የእሷ መገኘት ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ሰው መሆን የእኛን አካል የእኛን ስጋ የእኛን ነፍስ ተዋህዶ በእኛ አርያና አምሳል ሆኖ እኛን ለማስተማር እኛን ለማዳን እኛን ወደ ክብራችን ለመመለስ ያጣነው ጸጋ ሊሰጠን አምላካችን እግዚአብሔር ከእርሷ ተወልዷልና። እንግዲህ ያለ እመቤታችን መክበር የለም። ያለ እመቤታችን ጸጋ ማግኘት የለም። ያለ እመቤታችን አባ መባል የለም። ዲያቆን፣ ቄስ፣ ሊቀ ጳጳስ መባል የለም። ይህም ብቻም አይደለም፣ ገነት መንግስተ ሰማያት መግባትም የለም። ኑሮ ማያውቅም ከእርሷ በፊት ገነት መንግስተ ሰማያት የገባ የለም። ከመቤታችን መገኘት ወዲግን መንበቤታችን የስሟ ትርጓሜ ራሱ መርህ ለመንግሥተ ሰማያት ነውና፣ ሁላችን ወደ መንግሥተ ሰማያት የምንገባባት የምንከብርባት፣ ጠናብርን የምነድባት እናት ያለን ልጆችነትና እና መቼም እናት ያለው ልጅ ታውቃላችሁ፣ እናት ያለው ልጅ አይርበውም የእናት ባታበላም እኳ ነገሯ ስትዳስስ ስታጥናና ስትንከባከብ ራብን ታረቃለች፣ እና እናት ያለው ሁሉ የተራበ አይሆንም። እና እናት ያለንን እንዳንራብ እናታችን እናከብር ይገባናል። እንግዲህ ቅድም እንደነገርኳችሁ ርዕሳችን መኖቱ ገብር ኄር የማቴዎስ ወንጌል ምዕራፍ 25 ቁጥር 25 ላይ ነው የምናገኘው። በቅዳሴ ጊዜ የነበራችሁ እንደሰማችሁት አንድ ሰው ነበረ ብሎ ማቴዎስ ወንጌላዊ ይጽፋል። እንግዲህ ይሄ ማቴዎስ ወንጌላዊው ምን መሰላችሁ፣ ስራው የመዘጋጃ ቤት ሰራተኛ ነበር ይላል፣ ወይ ደግሞ ግብር የሚያስገብር ነበር ይላል። እና ሰው ግብር ሲያስገብር መቼም ደስ አይልም ማለት ታውቁት የለም። ገብራችኋል፣ ትገብራላችሁ መንግስቱ ክፉም ሆነ ደግም ሆነ መገበር ይገባል። ነገር ግን የግብር አከፋፈሉ ብቻ ከባድ ያድርገዋል እንጂ ግብር ይገብራል። ማንም ሰው ግብር ይገብራል። እና ይህ ማቴዎስ ማቴዎስ ሐዋርያ ከመሆኑ በፊት በዚያ መስሪያ ቤት ግብር የሚያስገብር ቀረጥ የሚቀበል ነበርና በዚያ ስራው ብዙዎችን ያሳዝን ነበር። መቸስ ሰውን ማሳዘን እግዚአብሔርን ማሳዘን ነው። እና የማይገባ ስራ ይሰራ ነበር። በዚያ ስራው፣ በዚያ ግብሩ ሳለ ግን ኢየሱስ ክርስቶስ ምን አለው መሰላችሁ? ተነስና ተከተለኝ አለ። ይህንን ተው አለ። የታደለ ነው ተው ሲሉት የሚሰማ የታደለ ነው። ቅዱስ ማቴዎስ ይህንን የምታስገብረውን ግብር ተውና ወንጌልን የምታስተምር ትሆናለህ፣ ወንጌልን የምትጽፍ ትሆናለህ አለው እና ተከተለ ካልከኝማ ከቤቴ ግባ ቤቴን ባርክልኝ፣ ብሎ ከቤቱ ቤቱን አስባርኮ ተባርኮ፣ ቅዱስ ማቴዎስ የጌታችን የኢየሱስ ክርስቶስን ወንጌል በማመን ተከተለው። አባቶቻችን በቱ በቱ በቱፊት የቁም ተስካሩን ያወጣ ሐዋርያ ነው ይሉታል። እዚህ አንዳንድ ጊዜ የሚያወዛግብ ነገር ስለምንሰማ የቁም ተስካር ሲወጣ ሲያው ሰው በህይወተ ስጋ ሳለ ኃጢአቱን በመናገር ፍትሐት በማስፈታት ጸሎት በማድረግ ዝክሩን ገና በህይወት ሳለ አደረገው ማለት ነው። ከሞተ በኋላ ተስካሩን ከሚያደርግ በህይወት ሳለ ተስካሩን ቢያደርገው የበለጠ ስርት ያገኛል፣ ፈውስ ያገኛል፣ ከእግዚአብሔር ጋር መታረቅ ያገኛል የሚል ነውና ይሄን ያደረገ ነው ይላል እና ከቤቱ ያንን ተስካሩን አውጥቶ ከዚያ በኋላ ጌታን ተከተለው ወደ እግዚአብሔር ለመቀረብ ነው። ተስካሩን ያወጣው ሌላ ነገር አይደለም። እና ይህን ያደረገ ሐዋርያ ነው የጻፈልልላ ተፈልገ ነው ምን ይለናል? ጌታችን መድኃኒታችን ኢየሱስ ክርስቶስ የተናገረውን የሚጽፍ ሐዋርያ ሆነ። ግብር የሚቀበል ነበረ፣ ግብር አስገባሪ ነበረ፣ ሰውን የሚያሳዝን ነበረ። ተወና ወደ እግዚአብሔር ቀረበ፣ እግዚአብሔር ቀየረው። ኢየሱስ ክርስቶስን የሚያገለግል ይልቁንም ሰው ሁሉ የሚድንበትን ወንጌል የሚጽፍ ሆነም። የታደለ እጅ ወንጌል ይጽፋል። ያልታደለ እጅ ደግሞ ሰው ከስራ እንዲባረር፣ ያልታደለ እጅ ደግሞ የሰው ገንዘብ ይሰርቃል፣ ይጎረጉራል፣ ጉቦ ይቀበላል፣ ጉቦ ይሰጣል። ሁለቱም እጅ የተፈጠረው ለመልካም ስራ ብቻ ነው። ምናልባት ሰርቶ ጥሮ ግሮ ሊበላበት እና አማ እጅ መንሻ መጽዋት ለቤተ ክርስቲያን ለተቸገረ ሊሰጥበት ነው እንጂ ጉቦ ሊቀበልበት ጉቦ ሊሰጥበት ሊሰርቅበት ሊደበድብበት የማይገባ ስራ ሊሰራበት አይደለም የቅዱስ ማቴዎስ እጅ ወንጀልን ለመጻፍ ታደለ እጅግ የሚደንቅ ነገር ወንጀልን ያህል ነገር እንዲጽፍ ያደረገው እና ሲጽፍ ይችን ቃል ተናገረ መኑቱ ገብር ኄር ከፍረን ስናነበው አንድ ባለጸጋ ምሳሌ መስሎ ነው የሚናገረው። ጌታ በምሳሌ ያስተማረበት ምህርት ነው። አንድ ሰው ነበረ ሀብት ያለው ነው እና ወደ ሩቅ አገር ሊሄድ ሲል ይላል እናንተ ወታችሁ ወርዳችሁ አትርፋችሁ ቆይ ብሎ ለአንዱ አምስት መክል ይሰጠው፣ ለአንዱ ሁለት መክል ይሰጠው፣ ለአንደኛው ደግሞ አንድ መክል ይሰጠው ይላል ለሶስቱም የሚገባቸውን የሚገባቸውን ሰጥቶ ሄደ ነው የሚለ። እንግዲህ ሁሉ ሰው አስተዳዳሪ አይሆንም፣ ሁሉ ሰው ሊቀመንበር አይሆንም፣ ሁሉ ሰው ካህን አይሆንም፣ ሁሉ ሰው ገበሬ አይሆንም እና እንደየራሳቸው ሰጥቷቸው ሄደ ይላል እና ከሄደ በኋላ ያ ባለ አምስት የተቀበለው አምስት የተቀበለው ወጥቶ ወርዶ አትርፎ አስር አድርጎ ጠበቀ ይላል። ሁለት የተሰጠውም ወጥቶ ወርዶ አራት አድርጎ አትርፎት ጠበቀው ጌታ። ነው አንድ የተቀበለው ደግሞ ረቺ ገንዘብ ብጠፋብኝ ምን እከፍላለሁ ብሎ ጉድጓድ ቆፍሮ ቀበረ። አላተረፈባትም፣ አልወጣም፣ አልወረደም፣ ቀበራት። ጌታ ያ ባለጸጋ ከብዙ ጊዜ በኋላ መጣ እና መጥቶ ጠየቃቸው። እንዲህም አላቸው ሰጥቻችሁ ነበር፣ ምን አደረሳችሁት? አተረፋችሁ ወይስ አላተረፋችሁም? ብሎ ሲጠይቃቸው ባለ አምስቱ ምን አለ መሰላችሁ? እነሆ አምስት መክሊት ሰጥተኸኝ ነበር ወጥቼ ወርጄ አምስት አትርፌ አስር አድርጌያለሁ ጌታዬ ይኸው ብሎ አስረከበ። ስለዚህ አተረፈ። ባለ ሁለቱም ሁለት አድርጌ አራት አድርጌ አምጥቻለሁ ብሎ አስረከበ እና ምን አለው መሰላችሁ? ገብር ኄር ገብር ኄር የታመነ ባሪያ የታመነ አገልጋይ፣ ቸር አገልጋይ፣ ሩሩህ አገልጋይ፣ አትራፊ አገልጋይ፣ የታመነ የታመነ አገልጋይ እንዳንተ ያለ ሰው የተመሰገነ ነው። በፍሥሓሁ ለእግዚእከ ወደ ጌታ አዳራሽ ግባ፣ ተሾም ተሸለም። እንዳንተ ያለ ማን አለ ብሎ ጌታ አመሰገነው። እና ይሄን ነው። ማን ነው ገብር ኄር በጎ ስራ የሰራው ያተረፈው ገብርሄር ተባለ ያኛው ግን ምን አለ መሰላችሁ አንድ የተሰጠው አይ ሌባ ይወስድብኛል ይሰርቅብ ይሰርቅብኛል ብዬ ወንበዴ ቀማኛ ይቀማኛል ብዬ ቀብር ያስቀምጫታለሁ ይሄዋል እና ምን አለው ለምን እንዲህ አደረክ ብሎት ገሰጠው እና የመጨረሻውን ሁለተኛውን ሲመልስ ደግሞ ምን አለው ካልበተንክበት የምትሰበስብ ካልዘራበት የምታጭር ነህ ብዬ ነው ብዬ ይችን አስቀምጫለሁ። አንተ ጨካኝ ጌታ ነህ፣ እንዴት አደርጋለህ? ያልሰጠህውን ትጠይቃለህ፣ ካልዘራበት ትሰበስባለህ፣ ካልበተንክበት ትሰበስባለህ። ይህን ብዬ አስቀምጫታለሁ አለውና፣ ከዚህ በኋላ ጌታ ይህ ባለጸጋ ተናገረው። እኔ ክፉ ባሪያ መሆኔን በምን ታውቃለህ? አንተ ሰነፍ ነህ፣ ክፉ ነህ። ስለዚህ ለአንተ የሚገባ ቅጣት ነው። አላተረፍክም። ይሄንን ገንዘብ ሰጥቼ ለሌላ ሰው እማተርፍበትም። አንተ ግን አላተረፍክምና ይህንን ሰው አስወጡት አለ። አስወጡት፣ ስቃይና መከራ ወዳለበትም ወሰዱት አለ፣ አላተረፈምና። እንግዲህ ማን ነው ገብር ኄር? ማን ነው ያተረፈ? ብዙ ነው ማትረፊያችን እንድናተርፍ የተሰጠነው ብዙ ነው። አንዳንዱ ሹመት ተሰጦታል፣ በሹመቱ ሊያተርፍበት፣ አንዳንዱ ሀብት ተሰጦታል፣ አንዳንዱ ደግሞ ሌላ ተሰጦታል። ብዙዎች አሉ። ሁላችንም የተሰጠን ሀብት አለ፣ መክሊት አለ። እስኪ ማን ነው በመክሊቱ ያተረፈ? ማን ነው በመክሊቱ ያተረፈ? ማን ነው ታማኝ አገልጋይ የሆነ? መቼስ አንዳንድ ጊዜ አስቸጋሪ ይሆናልና ክፉ ዘመን በክፉ ዘመን ሰው ደግ ሆኖ መገኘት ነው እና የሚገባ ያ የታመነ አገልጋይ ነው ይለናል። እንግዲህ ዛሬ ይሄ እነዚህ ሶስት ሰዎች በምሳሌ መስሎ የነገረ ጌታ መክሊታችን ለእኛ የተሰጠ መክሊት አለ። እንሰራበት ዘንድ የተሰጠን መክሊት አለን፣ ሀብት አለን፣ ቅድም እንዳልኩት እውቀት አለን፣ ሹመት አለን እና በሀብታችን አትርፈናል ወይ? በተሰጠን ነገር አትርፈናል ወይ? ትዳር የተሰጠው በትዳሩ እግዚአብሔርን አስደስቷል ወይ? ልጅ የተሰጠው በልጆቹ እግዚአብሔርን ደስ የሚያሰኝ አድርጓል ወይ? በሚገባ አሳድጓል ወይ? ካላሳደገ ይህ ሰው አላተረፈም። መውለድ ብቻውን ወላድ አያሰኝምና ያው እበትም ትል ይወልዳል፣ ታውቃላችሁ። ማሳደግ ግን አይችልምና እና መውለድ ብቻ እግዚአብሔር ልጅን ሰጠ ምን ብሎ ተንከባከባችሁ መልካም አድርጋችሁ ቀታችሁ አሳድጋችሁ እኔን የሚያመርቅ አድርጉ ብሎ ሰጠን እኛ ግን አተርፈናል ወይ እንደዚህ አድርገን አሳድገናል ወይ አሳድገናል ወይ ይሄን ነው የሚጠይቀን ጌታ ነው በባለጸጋው የተመሰለው ጌታ በመጣ ጊዜ እኛ ሊጎበኘን በመጣ ጊዜ ምን አተርፋችኋል ምን ሰርታችኋል ብሎ ሲጠይቀን ይሄን አድርጌያለሁ ብለን የምናቀርበው በጎ ምግባር አለን ወይ በጎ ስራ አለን ወይ? ያ ሰው ያደረገው ይሄን ነበር። እነሆ አተረፈ፣ አምስት ሰጠው፣ ወጥቶ ወርዶ አትርፎ አምስት አድርጎ አደረገ። ጌታውም አመሰገነው። አንተን እሾማለሁ እሸልማለሁ፣ ወደ መንግሥተ ሰማያት ትገባለህ። እንዳንተ ያለ ታማኝ ያለ ማን ነው? ደግና ማን ነው ደግ? ሰው ለሰው የሚያዝን ደግ ሰው ማለት ለሚመራ ህዝብ ደግ የሆነ ማን ነው ደግ መሪ ማን ነው ለተሾመለት ዓላማ ደግ የሆነ ማን ነው ወፎች ጠፍተው ነው ይባላል እና ወፎች ሲጠፉ ምን ሆነ መሰላቸው ድንቢጦች ተነስተው ወፍነን ወፍነን አሉ ይባላል ገብቷችኋል ወፎች ጠፉና ድንቢጦች ተነስተው ወፍነን ወፍነን አሉ ይባላል ወፍነን ወፍነን አሉ። እና እንዲህ ነው ነገሩ እና ደጋጎች ጠፍተው ማለት ነው ደጋጎች ጠፍተው፣ ትክክለኛ ሰው ጠፍቶ፣ ሌሎች ሰዎች ሰዎች ነን ብለው የማይገባውን ስራ ሲሰሩ እናያለን እና እንደው ወፍነን እንዳንሆን ወፍነን ያለም እንዳንሆን እውነተኛ ሰዎች ልንሆን እንድንሆን ይሄ ያስተምረናል። አትራፊን እንሆን ያስፈልግ ይገባል ቄሱ ቀሳውስት አትራፊን የሆኑ ይገባል ቀሳውስት በመመራት ላይ ተሹሟል ተሹሟል መክራችኋል አስተምራችኋል ጌታ ሲመጣ እያስተማረ ንስሐ እየሰጠ ሥጋውን ደሙን እያቀበለ የሚያገኘው ካህን ንውር ነው ክቡር ነው ደግ ነው የተመሰገነ ነው ይላል

መታመን ይገባናል። እና ይሄን ነው የነገረን። እና ይሄ ደግነት የት አለ ዛሬ? መታመንስ የት አለ ዛሬ? ሰው ሀገር የሚቀይር በመሰብሰብ ይመስለዋል። ቤተክርስቲያን ማደግ የምትችለው በመሰብሰብ ይመስለናል። በፍጹም አይደለም። ይሄን ያመጣብን አለመተማመናችን እኮ። መተማመን ስለሌለ ሁልጊዜ መሰብሰብ፣ ሁልጊዜ መሰብሰብ፣ ሁልጊዜ መሰብሰብ፣ መሬት ላይ ጠብ የሚል የለም። በስብሰባ ቢሆን ኖሮ ዛሬ ሀገራችን የት በደረሰች ነበር ወደኋላ ኋላ የሄድነው፣ ወደ ኋላ የወደቅነው፣ ወደ ኋላ እየተንገዳገርን ያለነው ወጥቶ መግባት የተሳረን እኮ ደግ ጠፍ ደግነት ጠፍቶ ነው። ታማኝነት ጠፍቶ ነው። ለተሾመለት አላማ በትክክለኛ የሚያገለግል እንደዚህ ሰው እውነተኛ አትራፊ ሆኖ ያል የተገኘ ስለሌለ ጌታው በመጣ ጊዜ አትርፎ አገኘው፣ አከበረው እነሆ አንተ ሹመት ሽልማት ይገባል። የእኔ አገልጋይ ነህ አለው። የእግዚአብሔር አገልጋይ ሆነ። ማን ነው እግዚአብሔር አገልጋይ? ምናልባት ቤተ ክርስቲያን መምጣት ብቻ ወይ ደግሞ ክርስቲያንን መባል ብቻ የሚያጸድቀን እንዳይመስል እንዳነሳለን፣ ደግ ስራ ሊኖረን ይገባል። በቤተ ክርስቲያን አስተምሮ ልንሆን ይገባል። ሰነፉ ምንድን ነው የተባለ? ያላተረፈው ምን አለው? አስወጣዋል ከቤተ ክርስቲያን ውጭ እንዳልሆነ ብዙዎች ከቤተክርስቲያን ውጭ ሆነው ነፍሰ ገዳይ ይሆናሉ። ከቤተክርስቲያን ውጭ የሆነ ሁሉ አገር አፍራሽ ይሆናል፣ ገዳይ ይሆናል፣ ጉቦኛ ይሆናል። መቼም ቤተክርስቲያን ውስጥ ነው ጉቦ የሚቀበል አይኖርም፣ የሚሰጥም አይኖርም። ካለ እብድ ብቻ ነው የሚሆነው። የሚያመውም ካለ እንግዲህ የመመው ምን ማድረግ አይቻለም። እውነታው የብቻ ክርስቶስን አምናለሁ እያለ ይህን የሚያደርግ ሰው ሊኖር አይችልም። ክርስትና እውነተኛ አገልጋይ ታማኝ መሆን ለፈጣሪው የታመነ ለሚመራው የታመነ ይሆናል። ለምሽቱ የታመነ ይሆናል። ለባሏ የታመነች ትሆናለች። ለሚያገለግለው የታመነ ይሆናልና ያ ሰነፍ ያ ሰነፍ አገልግሎ ቤተ ክርስቲያን የማይወድ ማለት ነው። ሰነፍ የማይጸልይ ማለት ነው። ሰነፍ የማይመጸውት ማለት ነው። ሰነፍ ወንድሙን የማይወድ ማለት ነው። ሰነፍ ወንድሙን አሳልፎ ለሹመት የሰጠ ለጅብ የሰጠ ለገዳይ የሰጠ አለ። እናንተን እነ እንትና እነ ስም አይጠሪም እነ ስም አይጠሪም። ወዮ ወዮ! ይህ ስንፍና ነገ። አሁን ስንሰራው ችግር የለም። ሰው እኮ ሲሰርቅ ችግር የለበትም። እንደምንም ብሎ ሰርቆ ሊሄድ ይችላል። ችግሩ ግን ኋላ ነው የሚመጣ። አይገባውም። በጊዜው የሚመስለው የተደሰተ ነው። ነገር ግን በአንገቱ እባብ እየጠመጠመ ነው። ሰው እኮ ሲሰራ በአንገቱ እባብ ይጠመጥማል። ሹመት ተሾምክ ብሎ ጊዜ ተመቸኝ ብሎ መቼም ጊዜ የተመቸው ቅል ድንጋይ ይሰብራል ይባላል እና ሹመት ተሹም ያለው ብሎ ዛሬ ስሾም የሰራው ግፍ ስራ ነገ ባሉ ያደርጋልና፣ አባቶችና እናቶች ክፉ ስራ አንሰራ። ያ ሰነፍ ምንድነው የተባለ? ሰነፍ ነና ውጣ ነው የተባለ። አንተ የምትኖረው ስቃይ ገሃነም ባለበት ነው። ያ እንዳያገኘን ነው ቤተክርስቲያን የምታስተምረን ይህንን ነው። ክፉ ስራ አንሳ ሰነፍ አንሁን ለቤታችን ለትዳራችን ለትምህርታችን ለሹመታችን ለንግዳችን ለስራችን ሁላ ሰነፎች አንሁን ሰነፉ ተወቀሰ እግዚአብሔር አላውቅህም አለ እግዚአብሔር አላውቃችሁም እንዳይለን አምላካችን እግዚአብሔር ይርዳ የእመቤታችን አማላጅነት ከኛ ጋር ይሁን በጎ አገልጋይ ማን ነው እስኪ ማን ነው ደግሰው እስኪ ፈልጉ አላጣችሁም እኔ እየጨነቀኝ ነው ደግ ሰው አላጣችሁም። ቸር ሰው አላጣችሁም። በዚያም ስትሄዱ ክፉ ስራ ስሰቡት የማያስደስት ስታዩት የማያስደስት፣ ሁሉም ነገር ደስ የማያሰኝ ሆነ። ይሄ የሆነው ለምን ነው ካላችሁ ደግ እንጠፍቶ ነው። ሰዎች ደግ ስራ መስራት ስለአቃተን ብቻ ነው። ለምንድነው እንዲህ የሆነብን ብለን ብንጠይቀው ራሳችን ደግ መሆን አቅቶናል። ደግነት ስላጣን ደግ ስራ ስለሌለን ታማኝነት ስለሌለን ለሰው ይምሰል ብቻ በሰው ፊት ብቻ ጻድቅ አለመምሰል የማይጠቅም ነገር ስለሆነ ያ ሰው እኮ ገንዘቧ መክሊቷን ጨብጦ ያዘ፣ ደበቀ፣ ቀበረ። መልካሙን ነገር የቀበሩ ስንቶች ናቸው? ደጉን ነገር የቀበረ ስንቶች ነን? መልካሙን ነገር የቀበርነ መልካም ነገር ማድረግ ሲገባ መልካሙን ነገር የቀበርነ ስንት ነን? እንደዚያ ሰው ያ ሰው በጎውን ነገር ቀበረ። ነገር ግን ተወቀሰ። አንተ ሰነፍ ነህ፣ አንተ ክፉ ነህ ተባል ተብሎ ወደማይገባው የሰው ልጅ ለማይገባው ነገር ለዚያ ያልታጨለት ወደ ገሃነመ እሳት ተጣለ። መኖቱ ገብር ኄር ቸር አገልጋይ የታመነ አገልጋይ ማን ነው? እግዚአብሔር የሚወደውን ሥራ የሚሰራ ማን ነው? አላጣችሁም፣ አላጣንም። በእውነት እግዚአብሔር የሚወደውን ሥራ አላጣንም። እዚህ መምጣታችን መልካም ነው። ሁልጊዜ እናገረዋለን። መጠላለብሰን እንመጣለን፣ መጠላለብሰን እንዲያንላለን እንዲላለን። ስንወጣ ደግሞ ሌላ እንሰራለን። ይሄ ነው ችግር ይሆን? ይሄ አይደለም ክርስትና። ክርስትና የሚመስለን እንዴት ሆነ? ተሳስተናል። መተን እዚህ መተን የተማርነውን የሰማነውን? ከቆምን ሰዓት ጀምሮ ከቅዳሴው ጀምሮ የመሰ የሰማር እግዚአብሔር ቃል ነው እኛ የምንድንበት የምንፈወስበት ነው ነገር ግን ከቤታችን ስነ ጦርነት ከተዳራችን ውስጥ ጦርነት በአሰራራችን ጦርነት ልጅ በማሳደግ አንችልበት ምንም አሁን የልጆቻችን ጉዳይ ቢጠየቅ ብዙ ሰው ያዝና ወልደናል ነገር ግን ደስ የሚያሰኝ ልጅ የለንም ለምን አስተዳደግ ጎለው አላተረፍንም ማለት ነው። እናትርፍ። ጽድቅን ያተረፍነ በጎን ነገር ያተረፍነ የግን ነገር ያተረፍነ ሆነን መንግስቱን እንድኖር በአምላካችን እግዚአብሔር ይርዳን። በቤታችን መጃዋተኛ ጋር ይሁን እግዚአብሔር ሰላሙን ይስጠን። በመለመን ብቻ አይሆንም። ዝም ብለን እኮ ብንለምነው አይሆንም። ዝም ብለን ብንለምነው አይሆንም። ነገር ግን ከእኛ የሚጠበቀውን አድርገን ነው መለመን ያለብን። መቼም አንድ ሰው ቁጭ ብሎ እባክ ባለጸጋ አድርገኝ ይሄ ሞኝ ነው እንጂ ባለጸጋ አይሆንም። ተቀምጦ ባለጸጋ መሆን አይቻልም። እየጸለየ እየሰራ ያንን የሚያስባርክ እና ደግነትን ይዘን እግዚአብሔር ሆይ ይቅር በለን፣ ሰላም ስጠን፣ ሰላሙን አምጣልን፣ ኃጢአታችን ይቅር በለን፣ እንደኛ በደል አትመርከትብን ማለት ይገባል። በእውነት ነግራችኋለሁ፣ በደላችን ስለበዛ እንዲሆነናልና ይሄን ዘመን አልፈን ከደጉ ዘመን እንደርሳለን። ነገር ግን ከዛ ዘመን ለመድረስ ደግሞ እኛ በጎ መሆን ይጠበቅብናል። እነሆ ጌታው ሲመጣ ያ ባለጸጋው ሲመጣ እንዳፈረው እንዳንሆን ሲመጣ ይሄው ይሄን መልካም ስራ አሰርቻለሁ ይሄው አትርፍ ያለው ተብለን ብለን የምንሸለም የምንሾ ወደ መንግስተ ሰማያት ግቡ የምንባል እንድንሆን አምላካችን እግዚአብሔር ይርዳን። አይዟት፣ እግዚአብሔር ታሪክን ይቀይራል። የኛ አለመታመን ብቻ ነው፣ የኛ ደግነት ስለሚጎልን ብቻ ነው እንጂ እግዚአብሔር አሰራሩ ተቀይሮ አይደለም። የኛ አእምሮ የእኛ አሰራር የእኛ መንፈሳዊ አለመሆን ነው ዓለሙን የቀየረው አሰራሩን የቀየረው ጦርነቱን ያመጣው ግፉን ያመጣው ኑሮውን ያመሳቀለው የተመሰቃቀለ እንዲሆን ያደርገው የእኛ ደጋ አለመሆን ነውና፣ ደግ ነው ደግ ሆነን እግዚአብሔር መንግስቱን ነው እግዚአብሔር የዳኑ ስባት ነው።